ተንኮል የማይሰለቻት የእንጀራ እናቷ ወይዘሮ ማህሌት በአሁን ሰዓት ደስታ እርቆኛል፣ ብሩክን መፍታቴ ደግሞ ስህተት ነው፣ አሁን ባለሁበት ደስተኛ አይደለሁም፣ ያሰብኩት ሁሉ እየተሳካ አይደለም ብላ በጣም ስለተቆጨችና አሁን ጸጸት ውስጥ በመግባቷ እውነት በጣም ደስ ብሎኛል ማለት ነው፣ ያው ድራማ ቢሆንም ዝና ጋር እንግዲህ ዝናን አጠምዳለሁ በዚህ ላይ ደግሞ ሀብታም ነው፣ ጀግና ነው። ሉላ ጥላው ወደ ሞገዝ ሄዳለች። ስለዚህ እኔን ያገባኛል ብላ ባሰበችው እና ባቀደችው መንገድ አልሆነላትም። ማህሌት በዝና ወጥመድ ውስጥ ገብታለች ማለት ነው። ይሄ ራሱ ለማህሌት ትልቅ ውርደትና ሽንፈትን ያሳያል። እኔ ደስ ብሎኛል ማለት ነው። ሉላና ሞገስ ያው ተገናኝተዋል። ሞገስ ከዘጠኝ ወይም የአስር ዓመት ፍቅረኛውን በዚህ አማካኝነት በማግኘቱ ደስ ብሎታል። በአንድ በኩልም ደግሞ ሉላም እየፈራች ትገኛለች። አሁን ላይ ዝና ታገኛቸው ሉላን አይነካትም ግን ሞገስን እንደሚገለው እየዛተ ይገኛል። እንኳንም ሉላ ከቤት ወጥታ እቤትም እያለች የሞገስ በህይወት መኖር እያቃዣውና እንቅልፍ ተኝቼ አላቅም እያለ ነበረ። ዝናን እንዳየ ነው። ዝና በራሱ ነገር የሚያረጋቸው ነገር የሉ ነገሮችን ወንጀል ውስጥ ሰው እንዲገባ ይገፋፋል ማለት ነው። እውነት ምን አይነት አውሬ እንደሆነ ዝና ተንኮል፣ በጣም ነው የሚገርመኝ። በብሩ ብቻ ነው በቃ አይምሮ ያስባል ብዬ አልልም። በገንዘቡና በገንዘቡ እና በጉልበቱ ብቻ ነው የሚያስበው። በቃ ሰዎችን ወንጀል ውስጥ እንዲገቡ በቀጥታ መስመር እንዳሄዱ ቀኝ የሚሄዱትን ወደ ግራ እንዲመለሱ እያስገደደ ይገኛል። አይተናለም። ሉላም ይሄ ፍራቻ አለባት። እኔና አንተ በነፃነት ለመኖር ሞገስ ከሀገር መውጣት አለብን እያለችው ትገኛለች ማለት ነው ወደ ቅድስት ስንመጣ ቅድስቴ በጣም ደስ እያላት ይገኛል። እንግዲህ ደስታዋ ምንድን ነው? ብሩኬ ደውሎ ሚስጥር ነው ሰሞኑን እንመጣለን ብሏታል ማለት ነው። እሱንም እንግዲህ ምሳሌ ታክማ ተዳነች። እቅዷ ብሩክን እንደምትወደውና የወደፊት የትዳር አጋሯ እንደሚሆን የሁል ጊዜ እንግዲህ ጸሎቷም ፊቷ ላይ ያለው ፈገግታም ያስታውቃል። በእርግጥ ለብሩክ ባትነግረውም እሷ ደጋግማ ለራሷ ነግረዋለች፣ ብሩክን እንደምትወድ እና ብሩክን የመሰለ ሰው ደግሞ በዚህ ምድር ላይ እንደማይገኝ። የትዳር አጋሬ ቢሆን በምን እድሌ፣ ግን እንዴት ብዬ እጠይቀዋለሁ? ወይስ እሱ ቢጠይቀኝ ምን እላለሁ? እያለች ነው ማለት ነው። ከዚህ ቀደም እንደምናውቀው ምሳሌ ቅድስትን እናቴ ብትሆኚ በጣም ደስ ይለኛል፣ እኔ ደግሞ ማህሌትን አልወዳትም፣ በእናትሽ ቅድስትዬ እናቴ ሁኚ ብላት ነበረ። የቅድስት ለምሳሌ እናት መሆን የቅድስት ፍላጎትም አለ። ምሳሌም ደግሞ እናቷ እንድትሆን እየተመኘች ትገኛለች ማለት ነው። እንግዲህ ህክምናሽን ጨርሰሽ ስትመጪ እማይ ብለሽ ነው የምጠሪኝ ብላለች። የአንቺም ሀሳብ ይሳካለሽ እላለሁኝ። ብሩክ የአባትነት ጥግን ያየንበት እውነት ብዙ መስዋዕትን የከፈለው ብሩኬ ማለት ነው። ዳጣ ቤተሰቦቿን ማግኘቷ ቢያስደስታትም የጣላትን ሰው እንጂ ወላጅዋ ማን እንደሆነች አሁንም የማንነት ጥያቄ እያስጨነቃት ይገኛል ማለት ነው። ሁሉም ነገር እንግዲህ ተሳክቶልሽ በደስታ እንደምትኖር ዳጣዬ አንጠራጠርም ማለት ነው። ይቅናሽ ማለት እፈልጋለሁኝ። ሰላም ውድ ተመልካቾቼ ሰላማችሁ ይብዛ። እንዴት አላችሁ? ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አርጉኝ። ለነባሮች መታችሁ ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ ያክብርልኝ። ወቶ ከመቅረት ከድንገተኛ ሞት ካስመሳይ ሰዎች ይሰውረን ይሰውራችሁ። ፍቅር፣ ደስታ ቤታችሁ፣ ሀዘ ችግር አይንካችሁ እላለሁኝ። እንግዲህ ከቅርብ ጊዜ ወዲህ ተወዳጅነትን ያተረፈው የምሳሌ ድራማ ክፍል ስልሳ አራት ላይ እንደደረሰ ሁላችንም ተመልክተናል። በተለይ አሁን ሰዓት ማሃሌት ተንኮለኛዋና ክፉዋ ጭራሽ ከብሩክ መፋታቷ ደስታዋ ሁሉ እንደራቃት እየተጸጸተች እንደምትገኝም ለእህቷ ለኤፍራታ ነግራታለች። ኤፍራታም ያኔ ሁሉ ነገርሽ ክብር ነበረሽ፣ አሁን እኮ በጣም ቀለሻል ሞገስ ብሩክን በድጋሜ ተወልደሽ እንኳን ብትሄጅለት አይፈልግሽም። ለተንኮለኞች እኮ ተሳካልን ብለው ሲሉ ነገሮች ከዜሮ ነው የሚጀምሩት። ለምን እንደሆነ ባላቅም የምትጀምሪው ነገር ትጀምሪና አይሳካም ብላታለች ማለት ነው። አሁን ላይ መሐሌት እንደተሸነፈች እና። እስከ ዛሬ ስታረገው የነበረው ሁሉ ስህተት እንደሆነ ከረፈደ እየገባት ይገኛል። ምንም ብትጸጸት ማህሌት፣ ምንም ብታለቅስ፣ እውነቴን ነው ብትጎሳቀል፣ የብሩክ እግር ላይ መታ ብትወድቅ ራሱ ያን ሁሉ ግፍና መከራ አድርጋበት ምሳሌ እንዳትታከም ንብረቱን እስተማሳገድና ለምሳሌ የተለያዩ መድኃኒቶችን በመስጠት ያው ምሳሌን ለመግደል ብትሞክርም እንግዲህ ከፈጣሪ ታልመጣ ሰው በእናንተ ላይ ክፉ ቢያስብ ምንም አያረጋችሁም ማለት ነው። ግን ፈጣሪ ደግሞ ዛሬ ቀናችሁ ነው። በዚህ ነው የምትጠፉት፣ አለ በትንታም ትሞታላችሁ ማለት ነው። እና ብቻ ብሩክ ለምሳሌ ያለውን እኔንጃ ለልጁ ያለውን ፍቅርና ምን ያህል ጉጉት እንድትድንለት ስለነበረው ያው ከማህሌት አሳልፎ እንግዲህ ሁሉም ነገር ተሳክቶለት ይዟት ሄዷል ማለት ነው። ሕክምናዋን እንደጀመረች ለቅድስት እህት በተደጋጋሚ እየደወለ ነግሯታል ማለት ነው። ይህም እንግዲህ ለብሩኬ ትልቅ ሚናውን የተጫወተው ጓደኛው ሞገስ ነው። መጀመሪያ ላይ ሞገስ እንዳስከፋው እና ሁላችንም እንደ አንድ ተመልካች ሞገስ ላይ ብዙ ነገር ፈርደን ነበረ። እንዴት የጓደኛው ሚስት ያማግጣል? እንዴትስ ሀብትና ንብረቱን እገዛሃለው እያለ እስከ ዛሬ ይሄ ጓደኛ አይደለም፣ በቃ ማመን አንችልም እያን እኛም በራሳችን እንትን ወስደን ነበረ ማለት ነው። መጨረሻም ሞገስ ግን ሁኔታውን ሲያይ መሐሌት ትክክል እንዳልሆነች እና ሞገስንም ትክክል ያልሆነ ነገር እንዲያደርግ እየገፋፋችው እንደሆነ ስለገባው በይቅርታ አሳልፎ እንግዲህ ሀብትና ንብረቱም ሸጦ ሰጥቶታል ግማሹ ቢታገድበትም ማለት ነው። ይሄን ሁሉ እንግዲህ ያረገችው ወይዘሮ ማህሌት ያው ከዝና ጋር በመመሳጠር ነው ማለት ነው። ተማሚ ልጅ ስላለው እሷም በአሁን ሰዓት ንብረት ታባክናለች እና ብትወገድ ይሻላል ብላ ስላሰበች የሚገርም ነው። እና እህትዮዋም እንግዲህ ስትገፋፋት የነበረው ምሳሌ በሕይወት እንዳትኖር ነበር እቅዷና ሀሳቧ ማለት ነው። ሁለቱም አልተሳካላቸውም። እውነት ብቻ ከማህሌት ኤፍራታ ትሻላለች ብለን ትዳሯን ትዳርሽን አታፍርሺ፣ ታማሚም ጤነኛም ልጅ የሚሰጠው ፈጣሪ ነው ብላ እንደማለት እህቴ በርቺ፣ እጅ እንዳትሰጪ። ታማሚ ልጅ ማለት እኮ ንብረታችን ነው የሚጨርሰው እስከ ዛሬ ድረስ ለእሷ ያወጣሽው አንድ መኪና ይገዛልሽ ነበር እያለች ብዙ ጊዜ ስትሰብካት ነበረ። አሁን ላይ ሁለቱም አልተሳካላቸውም ማለት ነው። እንግዲህ ሞገስ እና ብሩክ ምሳሌ ታክማ ተመጣች። እንደሚታረቁና ዝና ሞገስን አጠፈዋለሁ ብሩክ ሲመጣ የዝና የሞገስ መቃብር ላይ ቆሞ እንዲያለቅስ ነው የምፈልገው ብሎ ነበረ። ብቻ የአንተው መቃብር ላይ ተቆሞ እንዳያለቅሱብክ ነው የፈራ ነው ማለት ነው ዝና። እውነት እንደ ዝና ቦቅቧቃ እና በቃ ጉረኛ ሁሉ ጊዜ የሚያወራውና ተግባሩ የተለያየ ማለት ነው። ፍራቻ ባይኖርበት ራሱ ወንጀል ውስጥ መግባት ባይፈልግ ማህሌትንም ወንጀል ውስጥ እንድትገባና በሌሎች ሰዎች ሞገስ እንዲወገድ አያ